በስምአብ ወወልድ ወንፈስ ቅዱስ አህዱ አምላክ አሜን። ሰላም እንደምንሰነበታችሁ፣ ይህ የልሳቱ ነው። ዘወትር በየጊዜያቱ ና በየሰአቱ የመጽሐፍ ጠረካ ይቀርብላቸዋል። ለዛሬው ይዞ ነው የቀረብ ነው በክፍል ሶስት መንፈሳዊ መሰላል የሚለውን የቅዱስ ዮሐንስ ቅሊማቁስ መጽሐፍን ነው። ግዞት፣ እንደ ግዞት ያለ ነገር አለ። የማንኛውም ነገር ሊሻገር የማይችል የመተው ውሳኔ በአንድ ሰው በሚታወቁ አካባቢዎች ውስጥ ተስማሚ የሆነውን ቅድስና ከማግኘት የሚከለከል ነው። ግዞት የልብ ስርዓት፣ ያልተበሰረ ጥበብ፣ ያልታወጀ መረዳት፣ የተሸሸገ ህይወትና ተስማሚ ጭንብል ነው። ያልታየ ተመስጦ፣ ትሁት ለመሆን ታላቅ ጥረት የሚደረግ የድህነት ምኞት፣ መንፈሳዊ የሆነ ነገር የሚናፍቅ ነው። ከዚህ ሌላ ሞልቶ የሚፈስ ፍቅር፣ ከንቱ ክብርን የካደና የዝምታ ጥልቀት ነው። የኢየሱስ ክርስቶስ ተከታዮች ለሆኑት ይህ የአስተሳሰብ ጠባይ በስፋት የሚንቀሳቀሰው መጀመሪያ ላይ ስለሆነ በሁኔታው እጅግ ይታወቃሉ። በአንድ ቅዱስ እሳት እንደሚሆን ልናገር የፈለጉት ስለመከራ ሲሉ ከዝምድናቸው የተለዩና ይህን መልካም ነገር የሚፈልጉትን ስለሚመራቸው ስለ የዋህነት ነው። ምስጋና ለሚገባው ሁሉ ግን ጥንቃቄ ያስፈልገዋል። እስከ መጨረሻው ድረስ የሚወሰድ ከሆነ ሁሉም አይነት ግዞት መልካም አይደለምና። መድኃኒታችን ኢየሱስ ክርስቶስ ማንኛውም ነቢይ በገዛ ሀገሩ እንደማይከበር መስክሯል። እርሱ ትክክል ከሆነ የእኛ ለመቶ የመወሰን ድርጊት ለባዶ ክብር እንዳይሆን ይበልጥ ጠንቃቆች ለመሆን አለብን። ግዞት ማለት ከሁሉም ነገር መለየት ማለት ነው። ሰው ሙሉ ለሙሉ መያዝ ያለበት እግዚአብሔር ነውና ግዞት ኮብ ላይ ነው፤ ከገዛ ራሱ ዘመዶቹ እና ከእንግዳ ሰዎች ጋር ከሚደረጉ ግንኙነቶች ማምለጥ ነውና ወደ ብቸኝነትና ወደ ግዞት እየገፉ ስትመጣ በዓለሙ ፍቅር የተነደፉ ነፍሳትን አጥብቅ። ለማንኛውም ግን ሞት የሚመጣው በትንሹ ሲጠብቅ ነው። ብዙዎች ራሳቸውን የሚያዘጋጁት ቸለልተኞችና ሰነፎችን ለመታደግ በማቀድ ነው። መጨረሻቸው የሚጠቃለለው ግን ራሳቸውን በማጣት ይሆናል። በውስጣቸው ያለው ነበልባል በጊዜ መንገድ ላይ እየደበዘዘ ይመጣ ይመጣል። ስለዚህ እሳቱ ካለ ሩጥ። አንተን በጨለማ ውስጥ ያለ እርዳታ የሚያስቀር ውሃዎች በሳቱ ላይ እንደሚረጭ ፈጽሞ አታውቅምና። እኛ ሁላችን ሌሎች ሰዎችን ለመታደግ የተጠራን አይደለንም። ቅዱሱ ሐዋርያ እንዲህ ብሎናል፣ እንግዲያስ እያንዳንዳችሁ ስለራሳችሁ ለእግዚአብሔር መልስ እንሰጣለን። በድጋሚም እንዲህ በማለት አውጆልናል፣ እንግዲህ አንተ ሌላውን የምታስተምር ራስህ አታስተምርምን? እርሱ እንዲህ የሚል ነው ይመስለው እኔ ስለ ሌሎች ሰዎች አላውቅም፣ ነገር ግን እኛ በእርግጠኝነት መመልከት ያለብን እኛ እራሳችን ልናደርገው ግድ ስላለብን ነገር ነው። ወደ ግዞት ለመግባት የምትመርጡ ከሆነ የማንቀዋለል እና የዝሙት ጋኔን በንቃት ተጠባበቁት፣ በዚህ ለእርሱ መልካም እድል አለውና። ገለልተኝነት መልካም ነው፣ እናቱ ደግሞ ግዞት ናት። ስለ እግዚአብሔር ሲል ከአለም ተለይቶ የሚመጣ ሰው ወደፊት ከሀብት ጋር አይጣበቅም፣ በስሜቶች ተታላይ ያለው ብሎ ሊገለጥ አይገባውምና ዓለምን ከቷችሁ ወደ እርሱ ለመድረሳት ጀምሩ! አለዚያ ስሜቶቻችሁ ተመልሰው ወደ እናንተ ይመጣሉና። ሔዋን ከገነት የመውጣት ምኞት አልነበራትም። መነኩሴ ግን በገዛ ፈቃዱ የራሱን አገር ይተዋል። እርሷ በድጋሚ የተከለከለችውን ዛፍ ተመኝታለች። እርሱ ግን ከስጋ ዝምድና የሚመጣውን እርግጥ የሆነውን አደጋ በንቀት ሳይቀበለው ቀርቷል። ከመቅዘፍት እንደምትሸሹ ከኃጢአት ቦታዎችን በሩጫ ሽሹ። አንድን ፍሬ ሲመለከቱት የሚያስደስት ከሆነ ለመቅመስ ታላቅ ጉጉት አይኖረውም። እናንተ የሌቦችን ተንኮልና መንገዶች ልትነጥቋቸው ይገባቸዋል። እነርሱ ወደ እኛ የሚመጡት ዓለምን በእውነትተን እንዳንመጣ አስተያየት በመስጠት ነው። እነርሱ ለእኛ የሚያደርጉልን ዋጋዎቻችን፣ እኛን የሚጠብቁን፣ ሴቶችን የምንመለከትና ለእነርሱ ያለን ምኞት ድል ስንነሳ ነው እኛ ይህን ፈጽሞ ልንሰጠው የማይገባን ነገር ነው። በእርግጥም እኛ ልናደርገው የሚገባን የዚህን እጅግ ተቃራኒ ነው። ከዚህ በተጨማሪ ለተወሰነ ጊዜ ከዘመዶቻችን ተለይተን መኖር እንችላለን። ጥቂት ሐዘን ጸጸትና ራስን መግዛት ተግባራዊ እናደርጋለን። ከዚህ በኋላ ባዶ ሀሳቦች እየረጋገጡን ወደ እኛ ስለሚመጡ ወደምናውቃቸው ቦታዎች እንድንመለስ ይፈልጉናል። ከዚህ ሌላ ምን አይነት ትምህርት ምን አይነት ምሳሌ እና ለቀደሙት ክፉ ስራዎችን ምን አይነት ምስክሮች እንድንሆን ይነግሩናል። ግልጽ ሆኖ ከተነገረና በቂ መረጃ ከተሰጠን ነፍሳትን የምንታደግ የዓለሙ መምህራን እንድንሆን ያረጋግጡንናል። እነርሱ ይህን ሁሉ የሚነግሩን በወደብ ላይ ሳለን የሰበሰብናቸው ሀብቶቻችን በባህሩ መካከል እንድንበትናቸው ነው። ስለዚህ ሎጥን እንምሰለው እንመስለው ዘንድ ይሸናል እንጂ፣ በእርግጥ ሚስቱን ልንመስላት አይገባም። ወደ መጣችባቸው ቦታዎች ተመልሳ የምትሄድ ነፍስ የምትመስለው ጣዕሙን እንዳጣ ጨው ነው። ስለዚህ ከግብፅ፣ በሩጫ አምልጡ፣ ሩጡ እንጂ ወደ ኋላችሁ አትመልከቱ። ልብ የምትናፍቀው ለስሜት ያልተገዛው ምንድር ነው? ገና ከጅምሩ ቤታቸው የሚተዉ ሰዎች በየዋህነት የተሞሉ ናቸው። ነፍሶቻቸው ንጹህ ናቸው። ስለዚህ ለመመለስ በጣም ይፈልጋሉ። ምናልባት ይህን የሚያስቡት እነሱ ያገኙትን ድህነት ለሌሎች ሰዎች እናስገኛለን ስለሚሉ ነው። እግዚአብሔርን ያየው ያ ሙሴ እንኳ ተመልሷል። ያ ጉዳይ ግን የገዛ ወገኖችን ለማዳን ነበር። ሆኖም ግን ግብፅ ሳለ ብዙ አደጋዎች ውስጥ ገብቷል። በዓለሙ ጨለማ ውስጥም ተይዞ ነበር። ከእግዚአብሔር ይልቅ ወላጆቻቸውን አትጥቁ። እርሱ ከምንም ነገር በላይ ፈጥሟል አድኖናልም እነርሱ ግን አንዳንድ የወደዱትን ገለዋል፣ ወይም ለጥፋት አሳልፈው ሰጥተዋል። እውነተኛ ግዞት የእውቀት ሀብት ያለው ቢሆንም እንኳ ሌላ ልሳናት ባላቸው ሰዎች መካከል በአድ ንግግር እንደሚያደምጡ ሆነው መቀመጥ ይችላሉ። የብቸኝነት ህይወትን የምንቀበለው ከሆነ የገዛ ግንኙነታችንን እና የገዛ ቦታዎቻችንን በእርግጥ መጸየፍ የለብንም። ይሁን እንጂ ከእነዚህ የሚመጡት ማንኛቸውም አይነት አደጋዎች ልንጠብቃቸው ይገባናል። እዚህ ላይ በማንኛውም ነገር ውስጥ እንዳለ መምህራችን ኢየሱስ ክርስቶስ ነው። ብዙ ጊዜ የሚታየው የእርሱ ምድራዊ ወላጆች በንቀት ሳይቀበላቸው እንደቀረ ተደርጎ ነው። ጥቂት ሰዎች እናትህና ወንድሞችህ ሊያነጋግሩ ፈልገው በውጭ ቆመዋል ብለው ሲነግሩት ከማናኛቸውም ከባድ ስሜቶች ወደደ እንዲህ አላቸው፣ በሰማያት ያለው የአባቴም ፍቃድ የሚያደርግ ሁሉ እርሱ ወንድሜ እህቴም እናቴም ነውና። ስለሆነም የእናት አባት የእናንተን የኃጢአት ሸክሞች ከእናንተ ጋር ለመሸከምና ለመድከም የሚችልና ና የሚፈቅድ ይሁን። እናታችሁ የእናንተን ርኩሰት አጥባ ለማስወገድ ብርቱ የሆነ ሲጸጸት ትሁን። ወንድማችሁም የጉዞ ጓደኛችሁ ይሁን። ወደ ገነት በሚያመራው ውድድር ውስጥም ተፎካካሪያችሁ ይሁን። የማያቋርጠው የሞት ሐሳብ የእናንተ ባለቤት ይሁን። አጥብቃችሁ የምትናፍቁት ልጃችሁም የልባችሁ ሲቃ ይሁን። ስጋችሁ ባሪያችሁ ይሁን። ቅዱሳት ኃይላት የሆኑት ባልንጀሮቻችሁ በምትሞቱበት ሰዓት የሚረዷችሁ ነው። የእናንተ ባልንጀሮች ይሁ ከሆኑ ይህች ትውልድ እርሱን የምትፈልግ ናት። እግዚአብሔርን የምትናፍቁ ከሆናችሁ ለቤተሰቦቻችሁ ያላችሁን ፍቅር ታስወጣላችሁ። እነዚህን ናፍቆቶች አንድ አድርጋለሁ በማለት የሚነግራችሁ ማንኛውም ሰው ራሱን የሚያታልለው፣ ለሁለት ጌቶች መገዛት የሚቻለው ማንም የለም። መድኃኒታችን ኢየሱስ ክርስቶስ እንደሚነሱባቸው ስላወቀ ነው እንዲህ አላቸው። በምድር ላይ ሰላምን ለማጣት የመጣው አይምሰላቸው፣ ሰይፍን እንጂ ሰላምን ለማምጣት አልመጣውም። ስለዚህ የመጣው እግዚአብሔርን ለሚወዱት ዓለምን ከሚወዱት ለመለየት፣ መንፈሳውያን የሆኑትን ቁሳውያን ከሆኑት ለመለየት፣ ትሁታን የሆኑትን ከንቱ ክብር ከሚፈልጉት ለመለየት ነው። እርሱን ከመውደድ የሚነሱ ከሆነ እግዚአብሔር ተቃውሞና አለመስማማትን ይወዳቸዋል። ይሁን እንጂ ራሳችሁን በሎንታ ማባበል ተጠልፎ ሊወሰድ እንደማትገኙት ጥንቃቄ አድርጉ እንጂ በእናንተ ዘንድ በሚታወቅ ስሜታዊነት ላይ ተጠብቃችሁ እንዳትኖሩ የወላጆቻችሁ ወይም የባልንጀሮቻችሁ ንባዎች በሐዘን እንዲሞላችሁ አታድርጉም። ከሞት በኋላ በሚኖረው ሕይወት ራሳችሁን ለዘላለም ሲያለቅስ ታገኙታላችሁና ልክ እንደ ንቦች ወይም እንደ ተርብ ሲዞሯችሁና የሐዘን ጉርጉሯችሁን በላያችሁ ላይ እንደ ዶብ ሲያወርዱባችሁ ምንም አታመንቱ። ይልቁንም አንድ ጊዜ ስለሞታችሁ አስቡና የነፍሳችሁን ዓይን ሲያደርገው እንደ ቆየው በጽናት እንዲቆይ ምሩት። በዚህ አንዱን ህመም በሌላው ህመም ለመከላከል ትችላላችሁና የእኛ ዘመድ ወይም ባለንጀሮቻቸው ከዚህ ከተከበረው ውድድር ሊያግዱን ስለሚፈልጉ የሀሰት ቃል ኪዳን ይገቡልናል። ይህን በማድረጋቸው እኛን ወደ እነርሱ ግብ የኋሊት ይመልሱናልና፣ ስለዚህ ለእኛ የሚሻለን ከገዛ ራሳችን ቀበሌ ወይም የተወሰነ አካባቢ መውጣት ነው። ስለዚህ እኛ ልናመልጣቸው የሚሻሉትን ቦታዎች ጥቂት የሚያጽናናና ወደ ከንቱነት ጉለት እና ወደ ትትና ይበልጥ ወደሚያወርዱን ቦታዎች ናቸው። አለዚያ የምንባረረው ወይም የምንሰደደው ከራሳችን ስሜቶች ጋር ይሆናልና፣ ከላቀ ትውልድ የተገኛችሁ ናችሁ። ይህን ሀቅ ሸሽጉት። ታዋቂዎች ናችሁ። ስለዚህ ጉዳይ ትወያዩ። ይህን የማታደርጉ ከሆነ ከብራችሁና ተግባራችሁ እርስ በርሳችሁ ይቃወማሉና። ለመተው ስለመወሰን ታላቅ ምሳሌ ሊሆነን የሚችለው ታላቅ ሰው ከአገር ከዘመዶች ከአባት ቤት ተለይተ እኔ ወደ ማሳየ ምድር ውጣ የሚለውን ትዕዛዝ በሰማ ጊዜ ይህን የተቀበለው ሰው ነው። እርሱ በዚህ ጊዜ ቋንቋው ቋንቋው ምንም እንኳ ይህ ክብር እግዚአብሔር የሚሰጥ ቢሆንም ከሚከለክለው ከትህትና ጋሻ ጋር በሌላ አቅጣጫ ማስኬድ መልካም ነው። አጋንትና ሰዎች ስለኛ ግዞት ታላቅ ውጤት ነው በማለትን አንዳች ውዳሴ ሲያሸክሙን ስለኛ ጥቅም ሲል ከሰማያት ስለመጣውና ራሱን ከምድር ላይ በግዞ ስላስቀመጠው ጌታ ለገዛ ራሳችን እናሳስበው። እኛ ከዚህ ጋር ሲነጻጸር የሚችል ምንም ነገር ልናደርግ አንችልም፣ እና እኛ ከማናቸውም ግንኙነቶች ወይም ከአንድ እንግዳ ጋር ስለሚኖረን መጠባበቅ ወይም ወደ መስማማት ለመድረስ መቻል ከአስቸጋሪ ነገር ነው። ይህ ሁኔታው ቀስ በቀስ ወደ ዓለም ሊስበን ይችላል። የጸጥታችን እሳትም ያቀዘቅዘዋል። በተመሳሳይ ወይም በአንድ ጊዜ ወደ ሰማይ ወደ ምር መመልከት አትችሉም። እዚህ በተመሳሳይ እናንተ ዘመዶቻችሁን በሌሎች ሰዎች ላይ በሀሳብ ሆነ በስጋ ሙሉ ለሙሉ ጀርባችሁን ካልዘራችሁ በስተቀር ነፍሳችሁ አደጋ ውስጥ መጣላችሁ ልታስቀሩት አትችሉም። አጋንንት አብዛኛውን ጊዜ በብርሃን መላእክት በሰማዕታት መልክ ይገለጣሉና በህልማችን ይመጣሉ፣ ከእኛም ጋር ይነጋገራሉ። ይህን በማድረጋቸው ስንነቃ ቅዱስ ወዳልሆነ ደስታ፣ ኩራት ሊገፉን ይችላሉ። ይሁን እንጂ ይህ ግልጽ ውጤት የነርሱን ማታለል ይገልጣል። የሚገልጡት መላእክት የሚገልጡት ስቃይን ፍርድና መላእክት ነውና እኛም የምንነቃ የምናገኘው ውጤት መንቀጥቀጥና መሳቀቅ ይሆናል። በዚህ ጊዜ እኛ በህልሞቻችን አጋንንትን የምናምን ከሆነ በምንነቃ ጊዜ እነርሱ መጫወቻዎች እንሆናለን። በህልሞች የሚያምን ሰው የሚያሳየው ምንጭ ልምድ የሌለው መሆኑ ነው። በማንኛውም ህልም የሚያምን ግን አስተዋይ ሰው ነው። ስለዚህ እናንተ ስቃዩና ፍርዱን አስቀድሞ የሚያሳያችሁን ከህልሞች ብቻ እመኑ። ያም ሆኖ ግን እነዚህ ህልሞች በውስጣቸው ተስፋ መቁረጥ የሚያለመልሙ ከሆኑ ከአጋንንት የሚወጡ መሆናቸውን ወቁ። ይህ የስላሴን ቁጥር እኩል የሚያደርገው ሶስተኛ ደረጃ እዚህ ደረጃ ላይ የሚያደርስ ማንኛውም ሰው ወደ ቀኝም ሆነ ወደ ግራ መመልከት የለበትም። ይቆየን።